የንግድ ባንኩ ስራ አስኪያጅ ሞት የአማራ ባንክ ቁልፉ ሰራተኛን ማን ገደለው? ከአንድ እንግሊዛዊና ከአምስት አሜሪካውያን ቀጥሎ ከመጡት የኢትዮጵያ ብሔራዊ ባንክ ስድስት ገዢዎች ወይም ስራ አስኪያጆች በኋላ ከተሾሙት ኢትዮጵያውያን ስድስተኛ ሆነው የሰሩት አቶ ላይኩን ብርሃኑ ከዚህ ዓለም በሞት ተለይተዋል። እንደ ኤሮፓውያን አቆጣጠር ከ1991 እስከ 1995 ነበር እኚህ ስራ አስኪያጅ ንግድ ባንክን የመሩት። እኚህ የሀገር ባለውለታ መሞታቸው ተሰምቷል። ሌላኛው የአማራ ባንክ ቁልፍ ሰራተኛና የደህንነት ሰው ደግሞ ተገድሏል። ግለሰቡን ማን ገደለው በሚለው ጉዳይ መሰረት ሚዲያ ያወጣውን መረጃ ብዙዎቻችንን እያነጋገረ ይገኛል። የኢንሳውንና የአማራ ባንክ ቁልፍ ሰው ማን ገደለው? ለስድስት ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ አገልግሏል። በ2014 ዓ ም የአማራ ክልል ፖሊስ ኮሚሽንና የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያ ኮዱ በቀላሉ ተጋላጭ ሆኖ ተገኘ። ይህን የሬዲዮ ትስስር እንደ አዲስ ማስተሳሰር ደግሞ ግድም ሆነ። የወታደራዊ ሬዲዮ ትስስሮች እንዲሁ በቀላሉ የሚከወኑ አይደሉም። በዘርፉ ልምድ ያላቸው ዓለም አቀፍ ተቋማት ተወዳድረው በሚሊዮን የሚቆጠር ዶላር የሚጠይቁበት ሥራ ነው ሀገርን ለከፍተኛ ውጪ የዳረገ የሬዲዮ ግንኙነት መረብ እንዲህ በቀላሉ የይለፍ ቃሉ ተሰብሮ ሚስጥሮች የሚባክኑ ከሆነ ደግሞ ሌላው ሀገራዊ ደህንነት ስጋት ነው። ይህ ስጋት በ2014 ዓ.ም በአማራ ክልል ፖሊስ ኮሚሽንና የሰላምና የደህንነት የሬዲዮ መገናኛ ላይ በግልጽ ታየ። ችግሩ እንዴት ይቀረፍ በሚል ኢንሳ መፍትሄ ሲያፈላልግ፣ ኢሳያስ በላይ በተቋም ውስጥ ያገኘውን ዓለም አቀፍ ልምድ በመውሰድ የክልሉን የሬዲዮ አውታር እንደ አዲስ ለማቀናጀት ሀሳቡን አቀረበ። ኢንሳ ሰባት አባላት ያሉት የባለሙያዎች ቡድን አዋቅሮ ኢሳያስን የቡድኑ መሪ አድርጎ ወደ አማራ ክልል ሸኘው። ቡድኑን በማስተባበር የአማራ ክልል ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ የትስስር በዘመናዊ መልክ አቀናይቶ ለክልሉ መንግስት በሁለት ወራት ጊዜ ውስጥ አስረክቧል። ኢሳያስ ዛሬ በህይወት ባይኖርም፣ የክልሉ የፖሊስ ኮሚሽን እና የሰላምና የደህንነት ቢሮ እስከ ወረዳ ድረስ የሚጠቀሙበት የሬዲዮ መገናኛ በረብ በዚህ ድንቅ ወጣት የተሳሰረ ነው። ኢሳያስ በላይ ለምን ተገደለ? የአማራ ክልልን የሬዲዮ መገናኛ አውታራ አቀናይቶ ከተመለሰ ከሁለት ወር በኋላ አንድ ቀን ጠዋት አራት ሰዓት ላይ ወደ ቢሮ ከመግባቱ የኢንሳ የውስጥ ደህንነትና የጥበቃ ኃላፊ የኢሳያስን መታወቂያ ቀማው። በኢንሳ ተቋም ውስጥ የውስጥ ደህንነትና የጥበቃ አባል ሰራተኞችን መታወቂያ ቀምቶ ከወሰደ ቢሮ ውስጥ መግባት የተከለከለ ነው። ኢሳያስ ለምን መታወቂያው እንደተወሰደበት ቢሮ ገብቶ ኃላፊውን መጠየቅ አልቻለም። ከስራ እንደተባረረ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለግ ጀመረ ከወራት በኋላ አማራ ባንክ ተቀጥሮ ለሁለት ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዚያ 23 ቀን 2016 ዓ ም ከምሽቱ ሁለት ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ይዘውት ወጡ። በማግስቱ ባለቤቱና የቅርብ ቤተሰቦቹ አዲስ አበባን ሲያካልሉ ውለው ማታ አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ አገኙት። በምን ጠርጥረው እንዳሰሩት እርሱም አያውቅም። ከሁለት ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ጉዞ ተጀመረ። ሰመራ ከተማ መግቢያው አካባቢ አንድ የግለሰብ ግቢ ውስጥ እንዲገቡ ተደርገው በዕለቱ ከምሽቱ አራት ሰዓት እስረኞች በየተራ እየተጠሩ በመርማሪዎች ይጠየቃሉ። የኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ የነበረው ስሙ እንዳይገለጽ የጠየቀን አንድ ወጣት። እኔ ይላል ይሄው ወጣት አራት መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቅ ያለው እጅና ግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘውት ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊትን አዙር ሲሉት ይሰማኛል፣ በማለት የሚያስታውሰውን ምልልስ እንዲህ ያስረዳል። ማን ነው ስምህ? ኢሳያስ በላይ። የት ነው የተወለድከው? ጎንደር። ለምን እንደታሰርክ ታውቃለህ? አላውቅም። ምን አባህ ሆነ ነው የማታውቀው? ሌሎች እየደበደቡት አንዱ ይጠይቃል። ለምንድን ነው የማታውቀው? አላውቅም። ከቤቴ ነው ይዘውኝ የወጣውት? ተፋናዎች ጋር ምን ነበር ስታወራ የነበረው? ከማንም ጋር አውርቻ አላውቅም ስልካችሁ እንዳይጠለፍ ምን አድርጉ ነው ስትላቸው የነበረው አሁንም የእርግጫ እና የጥፊ ድምፅ ይሰማኛል ይናገራል ቆይ ሲል አንዱ ገልጋይ ሆኖ ተከሰተ በህይወት መኖር ከፈለክ ተናገር ካልሆነ አስክሬንን እዚህ ነው በሳት የምናቃጥለው የእሱ ድምፅ አይሰማኝም ልጆች አሉ ሀይደል ተናገር እንጂ እንዲናገር ተንጫጩበት የእሱ ድምፅ አሁንም አይሰማም አንዱ በምን እንደመታው ባላውቅም ኢሳያስ ብሎ ሲወድቅ ተሰማኝ ከወደቀበት በእግራቸው ሲደበድቡት፣ አንደኛው አሁን ይናገራል ተውት ብሎ አስቆማቸው። ኢሳያስ መሬት ላይ እንደተኛ ያቃስት ነበር። ለፋኖ ስልካችሁ እንዳይጠለፍ ምን አድርጉ ብለህ ተናገርክ? ካላወጣ አስክሬንህን ለጅብ ነው የምንሰጠው። ልጆችህንም ድጋሚ አታያቸውም። ሁለቱ መርማሪዎች የክፍሉን ሙቀት መቋቋም ያቃታቸው ይመስላል። ሲወጡ እኔ መኖሬንም ረስተው ይሄን ነው በደንብ ጠይቁት ያለው ኮማንደር ሲል ሰማሁት። ሰማሁት ማን ነበር ስሙ? አንደኛው ጠየቀ። ኢሳይያስ አለው አንደኛው መርማሪ። የእስረኞቹን ክፍል ከፍቶ ሁለት እስረኞቹን ይዞ መጣና ይዛችሁት ግቡ ብሎ አንጠልጥለው ክፍሌ ውስጥ አስገቡኝ። ኢሳይያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞች ተደግፎ መጣ። ሙቀቱ እሳት ነው። የሚሰጠን ውሃ በቀን ግማሽ ሌትር ከአንድ ዳቦ ጋር ነው። ሁላችንም ተዳከምን። ወደ መጨረሻው ቀን ኢሳያስና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና ሰውርደው ሁለት እጅና እግራችንን በካቴና አስረው፣ እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትነግሩን ይሻላል ሲል አንዱ መርማሪ ጠየቀን። እኔ ከማንም ጋር ተገናኝቼ እንደማላውቅ ተናገርኩ። ኢሳያስ ደካክሞ ስለነበር የሚለው አይሰማም። እኔን መልሰው ወደ መኪና አንስተው ጫኑኝ። ኢሳያስን ግን ትተነው ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ። ሁለት እግሮቼ እና ሁለት እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም። ለመገላበጥም አያመችም እንጂ ከምርመራ ግቢው የተሻለ አየር አገኘው፣ ነፃነትም ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምፅ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛሁበት ቁልቁል እየተመለከተ ጅባ አልበላህም ሲል አብሮት ያለው ሹፌር ሳቀ። ሁለት ፈርጠም ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችን ሽፍን ወታደራዊ ተሽከርካሪ ውስጥ ጣሉን። ትንሽ ከተጓዝን በኋላ ኢሳያስን አገኘ ነው። ይህም ሰውዬ አለ የዚህ ሀገር ጅብ ምን ነካው ባፉ እንድናጎር ጎርሰው ፈልጎ ነው ሲል ሰማሁት። ለቃቅመው ወደ ምርመራ ካምብ መለሱን። ከቀኑ አስር ሰዓት ሲሆን መርማሪዎቹ ኢሳያስን ጠርተውታል። እስረኛው ስለተዳከመና አቅም ስላነሰው እንደ በፊቱ አንዱ አንዱን ደግፎ መሄድ አልቻለም። ራሳቸው ፖሊሶቹ ሰቅስቀው አንስተው ይወስዱናል። ኢሳያስንም እንዲህ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል አስር ሰዓት ገብቶ አስራ ሁለት ሰዓት ላይ ይዘውት ወጡ። እሱ ከምርመራ ክፍሉ ሲወጣ እኛ ለሽንት ወተን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበት ይመስላል። ልብሱ ሁሉ በስብሷል፣ እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶች በር ላይ ስለጣሉት ዝልፍልፍ ብሎተኛ። ጠጋ ብዬ ሳየው ሆዱ ተቀዶ የውስጥ ክፍሉ ይታያል ጠጋ ብዬ በሱ በኩል አለፍኩ፣ መራመድ አቃተኝ። ኢሳያስ አልኩት፣ አልመለሰልኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፉ ላይ ሲቆረጥ ትንሽ ሰየፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆረጠን ደም ፈሶናል። ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስንም ያገኘው ይሄው ብረት ነው። ብረቱ ጫፉ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው። በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ሕክምና ልንወስደው ነው ገንዘብ አዋጡ አሉን። ከቤታችን ስንያዝ ኪሳችን ውስጥ የነበረችውን በሙሉ አሰባስበን ሰጠን፣ ይዘውት ወጡ። በማግስቱ እኛም ወደ አዲስ አበባ ይዘውን ተመለሱ ሲል የደረሰባቸውን ግብ ለመሰረት ሚዲያ ተናግሯል። መርማሪዎቹ የኢሳያስን አስክሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት ሰባት ቀን አስክሬን አስረክቧቸው። ኢሳያስ በላይ የሁለት ልጆች አባትና ባለትዳር ነበር። የንግድ ባንኩ ስራ አስኪያጅ ሞት የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ሌይኩን ብርሃኑ ሥርዓተ ቀብር በቅርቡ ተፈጽሟል። የኢትዮጵያ ብሔራዊ ባንክን ጨምሮ በተለያዩ ሀገራዊ ባንኮች ከገዢነት እስከ ፕሬዚዳንትነት ያገለገሉት አቶ ሌይኩን ብርሃኑ ሥርዓተ ቀብር ግንቦት 6 ቀን 2017 ዓ.ም በቅዱስ ዮሴፍ ቤተ ክርስቲያን በዘጠኝ ሰዓት ተፈጽሟል። ከሌሎች መንግስታዊ ኃላፊነት በበለጠ በባንክ ዘርፍ ውስጥ ከግማሽ ምዕተ ዓመት በላይ ከፍተኛ አገልግሎት የሰጡት አቶ ላይኩን ከአንድ እንግሊዛዊና ከአምስት አሜሪካውያን ቀጥሎ ከመጡት የኢትዮጵያ ብሔራዊ ባንክ ስድስት ገዢዎች በኋላ ከተሾሙት የኢትዮጵያውያን ስድስተኛ ሆነው የሰሩት እንደ አውሮፓውያን አቆጣጠር ከ1991 እስከ 1995 ነበር ከዚያ በፊት ከጥቅምት 6 ቀን 1971 እስከ ሰኔ 23 ቀን 1972 ዓ ም ድረስ የኢትዮጵያ ንግድ ባንክ በዋናው ስራ አስኪያጅነት መርተዋል። አቶ ሌኩን በቀዳማዊ ኃይለ ስላሴ ዘመነ መንግስት በግል ተቋቁሞ በነበረው አዲስ አበባ ባንክን በኃላፊነት መስራታቸው ገጸ ታሪካቸው ያሳያል። የእርሻ ሰብል ገበያ ድርጅት ዋና ስራ አስኪያጅ፣ በትራንስፖርት መገናኛ ዘርፍም ኃላፊ በመሆንም ለጥቂት ዓመታት የሰሩ መሆናቸውን ታሪካቸው ይገልጻል። ለ14 ዓመታት በፕሬዝዳንትነት ያገለገሉበት የአዋሽ ባንክ ዜና እረፍታቸውን ተከትሎ ባስተላለፈው መልእክቱ እንደገለጸውም የቀድሞ የአዋሽ ባንክ የቦርድ አባልና የባንኩ ፕሬዝዳንት የነበሩት አቶ ለይኩን ብርሃኑ በአዋሽ ባንክ እድገት ላይ ጉልህ ሚና ከተጫወቱት የሥራ አመራር መካከል አንዱ ነበሩ። የኢትዮጵያ ንግድ ባንክ ከስድስት ዓመት በፊት ለባንኩ ላበረከቱት ከፍተኛ አገልግሎት በሴቶች ሠራተኞች ብቻ አገልግሎት የሚሰጠውን 1400ኛውን የንግድ ባንክ ቅርንጫፉን በአዲስ አበባ በስማቸው ለይኩን ብርሃኑ ብሎ ሰይሞላቸዋል። ቅርንጫፉ ሚያዚያ 7 2011 ዓ.ም ሲመረቅ የወቅቱ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ ባጫጊና ቅርንጫፉ ለሀገራችን የባንክ ኢንዱስትሪ እድገት የደከሙትን አቶ ላይኩርን ብርሃኑ በህይወት እያሉ ለስራቸው እውቅና ለመስጠት የተሰየመ መሆኑን ልዩ እንደሚያደርገው መጥቀሳቸው ይታወሳል። በዕለቱ በምረቃው ላይ የተገኙት አራተኛው የኢትዮጵያ ብሔራዊ ባንክ ገዢ የነበሩት አቶ ታደሰ ገብረ ኪዳን የተናገሩትን ሪፖርተር እንደሚከተለው ዘግቦት ነበር። የኢትዮጵያ ንግድ ባንክ አሁን ለአቶ ላይኩን ያደረገለት ነገር ቢያንሰው እንጂ የሚበዛበት አይደለም። ምክንያቱም የባንክ ኢንዱስትሪ ውስጥ እነማን ነበሩ ተብሎ ቢጠየቅ ከኛ በፊት በልምድ የሚሰሩ በጣም ጨዋ የነበሩ ትላልቅ ሰዎች ነበሩ ብለው፣ ከዚያ በኋላ ከዩኒቨርሲቲ ተመርቀው ወደ ባንክ ስራ ከገቡት የመጀመሪያ ሰዎች እነ አቶ ላይኩን ናቸው በማለት የአቶ ላይኩንን አስተዋጽኦ አጉልተዋል። የኢትዮጵያ የባንክ ኢንዱስትሪ በዘመናዊ መንገድ እንዲመራ ለማድረግ የተደረገውን ለውጥ ከመሩት እደግመዋለሁ የኢትዮጵያ የባንክ ኢንዱስትሪ በዘመናዊ መንገድ እንዲመራ ለማድረግ የተደረገውን ለውጥ ከመሩት ውስጥ አቶ ሌይኩን አንዱ ስለመሆናቸውም የተሰጠው ምስክርነት ያሳያል። በቀድሞ አጠራር ወለጋ ጠቅላይ ግዛት ጊምቢ ከተማ በ1937 ዓ ም የተወለዱት አቶ ሌይኩን ብርሃኑ ከቀዳማዊ ኃይለሥላሴ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን የመጀመሪያ ዲግሪ ያላቸው ነፍስሄር አቶ ሌይኩን ብርሃኑ በ80 ዓመት ዕድሜያቸው ያረፉት ግንቦት 5 2017 ዓ.ም ነው።